በእንጀራ እናቷ የምትሰቃየው ጽናት ከስንት ሳምንታት ካቋረጠች በኋላ እንግዲህ ተወዳጇ እና አስተማሪው የሆነው ዛሬ እንግዲህ ብቅ ብለዋል ማለት ነው። እኛም እንግዲህ ይዘንላችሁ መተናል። እንግዲህ ጽናት ባለፈው መጨረሻ ፓርት ላይ እንዳያችሁት ራሄል አባቷን ከአረብያው ላይ ወደ ውጭ ወደ በረንዳ ይዤ መውጣት አለብኝ ስትላቸው፣ በፍጹም ለምንድነው የምታወጪኝ? ከአንተ ጋር መነጋገር የምፈልገው ጉዳይ ያለኝ ስትለው እዚሁ ካለውበት መነጋገር እንችላለን ለምንድን ነው ወደ ውጭ የምታስወጪኝ? ሲላት አይ ትንሽ ያው በደረጃው አሽቀንጥራ ለመጣል ነበር የፈለገችው። እሳቸው ግን በፍጹም ከዚህ ንቃልልም የምፈልጊውን ነገር ንገሪኝ ሲሏት ልጅህን ልታስጠነቅቅልኝ ይገባል፣ ከጓደኛ ጋር መሆን የለባትም፣ ባብየኔ ብቻ ነው፣ እና አርፋ ትቀመጥ ያለዛ እገላታለሁ ሲል እኔ እነግርሻለሁ የልጅን ጫፏን እንድት ነኪያት አልፈልግም እያሉ ሲያስጠነቅቋትም፣ እንግዲህ እሷ በፍጹም ብላ እንግዲህ አሽቀንጥራ ከ ኩርሲው ላይ አውርዳ ከዊልቸሩ ላይ ወርውራ እንግዲህ ጥላቸው ተፍታባቸው ሂዳለች። በጣም ያሳዝናል። እንዲሁም ደግሞ በተጨማሪ ብሌን እና ጽናት ምን ያህል ፍቅር እንዳላቸው እንደሚዋደዱ ታውቃላችሁ። በሁለቱ መካከል ላይ ደግሞ የማይሆን ሀሳብ አምጥታ ሁለቱን እንዲቃረኑ እና እንዲጣሉ እያደረገችበትን መንገድ ተጠቅማለች። ይህ ምንም ሳታልፍ ከአቶ ተስፋዬ ጋር ደግሞ ሂዳ አቶ ተስፋዬ ከጽናት ያላቸውን እምነትና ጽናትን እንዲያስወግዱ የት የምትታተለች ሁሉን ነገር ደግሞ አሁንም እሳቸውንም አሳምና ጽናትን እንግዲህ ዙሪያዋን በሚወዷትና በሚያቀርቧት ሰዎች መካከል ላይ ያለውን ግንኙነቷን ለማቋረጥ ከላይ ከታች እያለች ትገኛለች። ሰላም ውድ የቻናሌ ተከታታዮች፣ እንደምናላችሁ፣ ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይ እያደረጋችሁ ልክ የደውል ምልክቷን መጫናቱ፣ በሰብስክራይ ላይክ፣ ሼር የምታደርጉ ደግሞ ከልብ ነው ማመሰግነው። እንግዲህ ጽናት በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርቲ ዘንላችሁ መተናል። እንግዲህ ያው ጽናት እንግዲህ ሰሞኑን አባቷ ላይ ያደረገችባት ራሄል በጣም ያሳዝናል። ያም ደግሞ አልበቃት ብሎ ደግሞ እንግዲህ ከጓደኛ እውነተኛ ጓደኛዋ እንደ እህት ከጎኗ አባቷ ሲታመም እሷ ስራ ስትሄድ የምታደርግላትን ሁሉ እንዲቀያየሙና እንዲጣሉ ያደረገችበት መንገድ በጣም አሳፋሪ ነው ብዬ ነው የማስበው። ሰዎች በተዋደድን ቁጥር በመካከላችን የሚገቡበትን ቀዳዳ ካገኙ መስፋት እንደሚችሉ እና ሰውን ወደ አላሰበው መንገድ አስወስደው ሰውን እንደሚያጣሉ ያየንበት ሰዓት ነው። ራሄነ የተጠቀመችው እንግዲህ ጽናት ወደ ስራ ገበቷ ሂዳ እየሰራች እያለ ባቢ መቶ ሳሚ ሲላት፣ አረባክ ይሄ እኮ የስራ መስሪያ ቢሮ ነው እንጂ የቼክ መባባያ አይደለም ስትለው፣ በፍጹም እኔ እፈልጋለሁኝ እየተባባሉ የደስታ ፍቅር እየተለዋወጡ በጣም ደስ ይሉ ነበር። ሆኖም ግን እስኪ ወደ አለቦታ ውሰደኝ፣ እኔ እፈራ አለሁ። አሁን ስጭር ያለ ቦታ እሺ አሁን ነው መውሰድ ይችላለሁ፣ ግን አላት ማለት ነው። ከማን ነው የምትፈሪው? ምን ትፈሪያለች? ምን የሚያስፈራ ነገር አለ ብሎ ስጢቃት ከአንተ አባትም ከማለቴ ከአቶ ተስፋዬ ከራሄል እንደ ምራቅ ፈልጋለሁ። እኔ ለኔ ጥሩ አይመስለው አይታዩኝም። እና እሺ አባት እሺ ሲላት እንግዲህ እሷ ደግሞ የአባቷ ነገር ሞቷ ነው። በዚህ መካከል ራሄል መንገድ ላይ ትጠብቃታለች ከትምህርት ቤት ስትመጣ ብሌንን፣ ብሌንን ስታገኛት እንደት ነሽ ሰላም ነች ወይ? ፊቴ ላይ ደግሞ እንደ እስክቢቶ ተገትረሽ የጠበቅሽ ምን ፈልገሽ ነው አንቺ? እኔ ከአንቺ ምን እፈልጋለሁኝ? አንቺ ከኔ ምን ትፈልጊያለሽ? አይ ይህን አንቺ የሆነ ነገር ላዝሽ ነው ትእዛዝ ነው ማስተላልፍልሽ ስትላት ትብዛዝ ደግሞ ከአንቺ ነው የምቀበለው አንቺ፣ ማንሽ እና ነው የአንቺን ትእዛዝ የሚቀበለው? መቼም ንገሪሽ፣ ነቃ በይ፣ ንገሪሽ አንድ ትእዛዝ ትዛዝ ላስተላልፍልሽ ትላታለች። እሱስ ምንድን ነው? እስኪ ልስማሽ አለቻት። አንቺ የጽናትን አባት ለማስታመም ትምህርትሽን ትተሽ ዊልቸር በመግፋት አንዴ ከዛ አንዴ ከዚህ አንዴ ካኪም ቤት አንዴ ከቤት ያለሽ አንቺ፣ ግን እምናትሽ በኮሳሳ ጎጆ ተቀምጣ ወርቃ የምትበሉት ያጣችሁ ከነሱ ያልተሻለ ሕይወት እየኖራችሁ እሷ ለአንቺ እስኪናትሽ ምን ሆኑልሽ? ለእናትሽ ይህን ላደርግልሽ ብላሽ ታውቃለች ወይ አንቺ ይህ ላይ አትነቂም። እንዲ ይህናቺ ችነች እንደ እውነተኛ ጓደኛ ስትል እንግዲህ መጥፎ በአእምሮዋ ላይ ቀርጻባት አልፋለች ማለት ነው። ብሌን እንግዲህ አባቱን የዋን ራሱ አቶ ጋሽ ግርማን እየገፋ ስትሄድ ጋሽ ግርማን በጣም አመሰግናለሁ ሲሏት፣ እንዴ ጋሽ ግርማ አንተ እኮ ወላጅ አባቴ ነው። ትምህርት ቤት እኮ ወላጅ አባት አንጭስባል አንተ ለእኔም ለጽናትም የምትሄድልን ነው። እኔ እኮ እንደ አባቴ ለምን ታረቀኛለህ ስትለው በፍጹም እኔ እኮ አንቺ ከጽናት ለይቼ በእርግጥ አላየሽም፣ ግን ትምህርት ሽንትተሽ ለእኔ መስዋዕት የልነት የምታደርጊው ነገር ፈጣሪ ይርዳሽ እያሉ ምርቃን በምርቃን ሲያረጓት ደስተኛ ሁና አሚን እያለች እየተቀበለች ባለችበት ጊዜ እንግዲህ ወይዘሮ ራ ራሄል ደግሞ ይህንን አምጥታ መካከል ላይ ሰንቀራባቸዋለች። ባብዬ ፈርቻለሁኝ። ይሄ ሁሉ ፍርሃት ከምን መጣ? እኔ እንጃላቅም። አንዳንድ ነገሮችን ሳስብ ያስጨንቀኛል። እየተጨ አትጨናነቂ መጨናነቅ የለብሽም፣ እኔ ከጎንሽ ነኝ አላት። እንዲሁም ደግሞ ራሄል ቢሮት ሄድና አላቶ ተስፋዬ እባክህ አንተ ለምንድን ነው ጽናት እዚህ ስራ እንድታቆም የማትፈልግበት ምክንያት ይኖረሃል? ምንም አይነት ምክንያት የለኝም፣ ግን ለምን ታቆማለች ስራ ስትለው፣ ኧረ እባክህ እኔ ይህች ልጅ አልተመቸችኝም። ይች ልጅ ለእኔ አይደል። አንቺ ግን ምን አስበሽ ነው የጠዋቱን ለማታ ምን እያሰብሽ እያለች ነው ብሎ ሲያስጨንቋት እኔ ለራሴ እፈላለሁ እሷ እያለች እኔ ባቢን አላገኘውም ልታሳጣኝ ነው። አረ ባክሽ አላት ማለት፣ አንተ ግን ልንገር የምትፈራው ነገር አለን። ምን እፈራለሁ? ከጽናት ሲላት፣ አንተ የምትፈራው ከጽናትማ፣ ድርጅቷን የአባቷን ንብረት ምንም ነገር ሳታውቅ ቁጭ ብለህ ከእሷ ወስደህ ዛሬ አንተ በሀብት ማማ ላይ እየተቀመጥከው በእሷ ስለሆነ አንተ እንዴት እንዳመጣው ይህን ገንዘብ እኮ አውቃለሁ ስትለው፣ እንደ ራሄል አንቺ እንዴት ታወሽ ይህን ነገር? እኔ ራሄል ነኝ፣ አታውቅም? እንዲ ይህን ነገር ማወቅ ያቀተኛል? አያቅተኝም እኮ ነገርኩ። ለዛ ነው አሁን ዛሬ እሷን ከስርህ አደርገህ እያሰራፍ ነገሮች እንዲሸፋፈኑ ብታደርግላትም ነገሮች ይወጡብሃል፣ አለችው ማለት ነው። እርግጥ እውነቱን ልንገርህ፣ ግን አለችው ይቺ ልጅ አሁን እዚህ ስራ ዝቅ ብላ የምትቀጥራ የምትሰራ ወዳ እንዳይመስልህ ቆይታ ይህንን ድርጅቷን ወደ ራሷ ማዞራ የማይቀር ነው። የዛ ጊዜ አንተን ተጥለህ ልጅህም ጎዳና ይወጣል፣ ብላ ስትለው፣ ይህንም እምታደርጋለች ብለሽ ታስቢያለሽ እንዴ? አሉ አቶ ተስፋዬ። አዎ ስትላቸው፣ ካልሆነማ እሺ እና ያለን በቃ ተጥፋ የሚለውን ውሳኔ እንግዲህ በራሳቸው ላይ ሲመጣባቸው ወሰኑ ማለት ነው። እንግዲህ አይዞሽ፣ አትፍሪ ብሎ ባቢ ወደ ቢሮ ሄዶ ቁጭ ሲል ወይዘሮ ራሄል ካጠገቡ ቁጭ አለችና ለምን ትፈራኛለህ? እኔ እኮ አንተ እወድሃለሁ ለምን አትወደኝም? በቃ እኔ ካንቺ ጋር ምንም አይነት ግንኙነት የለኝም ሲላል እኔ እኮ ተረዳኝ፣ ብቸኛ ነኝ፣ ማንም ይረዳኝ የለም ስትለው ወንድ እህትሽስ አላት እህቴ እኮ ይኸውልህ፣ የዛኔ እኮ አንተን እወድሃለሁ፣ ግን ለእህቴ በጣም ገናት እንደ አባቱ እና ያሳደገችኝ ያስተማረች ስለነበረች በክፉ በሽታ ተይዛብ መታከሚያ ስላጣሁ አንድ ባለሀብት እሷን እንዳድንልሽ አንቺ አግቢይምስ ብሎ ሲለኝ እህቴን ለማዳን ብዬ አንተን ትቼ እሱን አገባሁት። እሱ ታዲያ ሂጅለታ ወደ እሱ ሲላት፣ እሱ እኮ አመታት አስቆጠረ በተኛበት ሞቶ ተገኘ ትላለች። እንግዲህ እዚህ ጋር ደግሞ ወይዘሮ ራሄል ምናልባት ምናልባት ራሷ አስ አስወግደው ሊሆን ይችላል። ወደፊት የሚታይ ይሆናል። እንግዲህ አቶ ግርማም እንግዲህ እሱን ይሄን ጠርቶ ምን ሁናሃል? ዛሬ ትክ ዝ ብልሃል፣ ሳባቢ እየተባባሉ ሲሉ ራሄል የምትባለው እንዲ ስለ ራሄል ብታወራይን ጥሩ ይመስለኛል። እንዴት ነች ይህች ራሄል የምትባል ሲል፣ እንዴት ስለእሷ ትጠይቅ ቻልክ? ምንድን ነው እኔ አልፈልጋትም። እውነት ግን አንተ ከልብህ አውጥተሃታል አሉት እኔ በፍጹም እኔ ጽናትናት ናት በልቤ ውስጥ ያለችው መቼም መቼም፣ ሀታ ጽናት እኔም ባትፈልገኝ እንኳ ራሄል ነ ቦታ ላይ መግባት የምትችልበት ልብ የላትም አልፈልጋትም፣ እስከ መጨረሻው ነው። ግን ተጠንቀቅላት፣ እኔ ጥሩ ሰው አትመስለኝም። በተለይ ጽናትን አደራህን አደራ ብያሃለሁ። ለጽናት ከጎኗ ቁምላት። ስለዚህ ችን ልጅ ደግሞ የምትፈልገውን ነገር ተረድተህ ራቃት እባክህ። ምን ነው አስፈራህ? ምን አለች? ታገኛት እንዴ? ስለሷ ተነጋገርክ እንዴ? ብሎ ስትይቃቸው አረ በፍጹም ብለው ነው ያሉት። እንደውም ራሷ ጽናት መጥታ ከዊልቸሩ ወርቀው ስታገኛቸው፣ ለን ልጅህ እንዳትናገለ ጽናት ከተናገርክነ ወየውል ስላለቻቸው፣ እኔ ከዊልቸሩ ትንሸራትቼ ወድቄ ነው እንጂ ምንም ነገር አልደረስብኝም፣ ጽኑዬ አትደንግጭ ነበር ያሉት። በእርግጥ ሰሞኑን ሆስፒታሉ ላይ ደግሞ ቼክ ሲደረጉ ከድሮ የተሻለ እንደሆኑና ሰሞኑን መራመድ እንደሚችሉ አንድ ጥሩ ዜና ተነግሯቸው ደስ ብሏቸው ነው የመጡት ማለት ነው። በዛ መካከል እንግዲህ ቢሌን ትመጣና ከቤቱ ቤት ውስጥ ሲቀመጡ ከጽናት ጋር እንደ ወትሮዋ ሳቅ ጨዋታዋ አንስተው ስትረታት ምን ነው፣ ዛሬ ምን ሆነሻል? እንደ በፊቱ ደከልኩልሽ እንዴ እንድታወሪኝ ስትላት፣ ቦታ ማሰጠቻት ምንም ስትል፣ ምን ነው ግን የሆነ ነገር ሆነሻል፣ ተቀይመሻል፣ ያስቀየምኩሽ ነገር አለ እንዴ ምን ሆነሻል? ስትላት፣ ግን ጽናት እስኪ አንድ ነገር በሆነ በህሊናዬ እየመጣብኝ ነው፣ እስኪ ልጠይቅሽ ትላት አለኝ። ምንድን ነው እስኪ ጠይቅ ስትላት፣ ግን እኔ ይሄን ሁሉ ጊዜ ለአባትሽ እና ለአንቺ ችግር ሁል ጊዜ ስቆምልሽ፣ አንቺ እኮ እናቴ በሽተኛ እና እቤት ውስጥ የተቀመጠች ኑሯችን ዝቅተኛ መሆኑን ታቂያለች። ይህንን ግን አንድ ቀን እናትሽ እንዴት ናት ብለሽ እኛ ታቂም ብላ ስትላት፣ ወይ ብሌንዬ እንደው ይቅርበኝ እኔ ስ ያለሁበት ነገር እኮ እያጨናነቀኝ ሀሳብ ላይ ሆኜ ነው። የኔንም ችግር እያየሽ እንዲ ይቅርታ አድርግልኛለች። አይ እኔማ በቃ እንደዚሁ ልንገርሽ ብዬ ነው እንጂ አለች። እንጂ ቂም እንደያዘች ነገር እሷ ራሄል እንዳለቻት ሁሉ ያን ቦታ ሰጥተዋለች ማለት ነው። ለነገሩ ከዛ በኋላ እንግዲህ በማግስቱ አባቷ ሆስፒታል ለሚሄድ ፕሮግራም ነበረው እና ሲደውሉላ ሲደውሉላት ስልክ አታነሳ መጨረሻ አነሳች። ና ትምህርት ቤት ፖርሳ ይዛ ከትምህርት ቤት የሄደች ነበር እና ቀረሽ ስንደውል እስኪ ደውይላት አንቺ፣ እኔ ላለባብ ሰው ጋሽ ግርማን ብሎ ባቢል ያለባብ ሰው ወደ ውስጥ ሲገባ እንግዲህ እሷ ደግሞ ብትደውልላት አላነሳ ብላ ነበር አነሳችና፣ ምን ነው ስትላት አይ ትምህርት ቤት እኮ ሳንነግርሽ ዛሬ የሚሄድበት አለኝ፣ አልነገርኩሽም፣ አይደለ? ይቅርታ አድርግልኝ አለቻት ማለት ነው። አይ ችግር የለውም አለች እና ያን ያህል ቦታ አልሰጠቻትም። እንደተቀየመች እንደሆነችው ነው ከዛ በኋላ ለባቢ ስትነግረው አልመጣም እኮ አለች ስትለምን ሆና ነውን ያላቅም የሆነ ነገር ተቀይማለች። በእርግጥ እኔ ወላጆቿን ስላልጠየቅኳት ይህ ነገር ተሰምቷታል። ሲምን ችግር አለ ታዲያ፣ አንቺና እኔ እቤት ሂደነ እናዋራታለን አላት ባቢ። እሺ ጥሩ ጥሩ ዘዴ ነው ያመጣህ ባቢይ አለችው እና ከዛ አሁን ሆስፒታል ማን ይወስዳቸው? በቃ አንተ ሂድ ወደ ስራ እኔ አባቴን እወስዳለሁ አለችው ማለት ነው። እሺ አልመጣም አለች ሲለ ሁን ለምን ታዲያ ቀድማ አልነገረችም ሲላት በቃ አሁን ነው ያወቀችው እሷም አለች። እና ከዛ እሷ አባቷን ወደ ህክምና ይዛ ሄደች፣ ባቢ ወደ ስራው ገባ ማለት ነው። ስማ እንጂ ያቺ ጽናት ምንድን ነው ዛሬ ስራዋ ላይ እኮ አልመጣችም አለ አዎ የሰማው ነገር አለ። ሲሉ አባቷ ታሟል። እኔ አያገባኝም። ይሄ እኮ ግል ድርጅቱ አይደለም። አባቷ እንደ አባ እንደ ሰው ሰብ እንደ ሰው ተረዳት እንጂ አባቷን ታዲያ ምን ታደርጋቸው? ህክምና እኮ እያስፈለጋቸው፣ አረተው አባ በእሷ ንብረት በእሷ ሀብት ተቀምጠህ እንደዚህ ትላለህ? አረተው ብሎ አባቱን ወቀሰው ማለት ነው። ከዛ ደግሞ ወይዘሮ ራሄል ቢሮ ሂዳ አሁንም ከእሱ ጋር እባክህ ውደደኝ። ምን ያህል ተወዳታለህ? ይህንን ያክል ተወዳታለህ? ጽናትን አለችው። አንቺ ልጅ እባክሽ ዘወር ሲላት እስኪ ንገረኝ፣ ከአንቺ እጥፍ እጥፍ ነው መወዳት። ግን እኮ እሷ አሁን እኔ እንዳልወደድከኝ፣ እሷም ደግሞ አንድ ቀን ላትወድ ትችላል። ይህም ቦታ ሰጥተው እንድታስብበት እንደ እህትነት ልምከረህ ብዬ ነው ስትል አትምከሪኝ፣ እኔ አልፈልግም። መቸም ጽናት እኔን አትተወኝም አትከዳኝም፣ ነገርኩሽ ቢላትም በፍጹም ልታስብ ይገባሃል። እኔ አትከዳኝም እያለ እንግዲህ አባቱም ደግሞ ቃል ኪዳን ገብቶለታል ማለት ነው።

ከዛ አባቱ እንዴት ነው የስራ ጉዳይ እንዴት ደረስክ ሲለው፣ የስራውን ጉዳይ ከተነጋገሩ በኋላ አሁን ሊሄድ ነው ሲለው፣ ሂደት ልትሄድ ነው ሲለው፣ ብቻ አባ እዛ መሸታ ቤት ሂደት እንዳትጠጣን ይነግር ያሉ ብጠጣስ፣ ብዝናናስ፣ ብጨፍርስ ምን አገባህ አንተ ምን ይመለከትሃል? አለው። ኧረ ተው አባ በዚህ እድሜ ጥሩ አይደለም፣ እንደው በዚህ እድሜ ምንም ገንዘብን ብታገኘው እኮ በዚህ ደረጃ ድረስ መታየቱ ለአንተ ጥሩ አይደለም ብሎ፣ አንተ ብሎ መካሪ አንተ ልትመክረኝ ነው እንዴ? ምናምን አለውና በጣም አዘነ። ከዛ እንግዲህ ያው ጽናትና ባቢ ነገ ሂደነ እሷን እናናግራት አለነ ብለው ተቀጣጠሩ ማለት ነው። ብሌንን ግን ጽናት አጋጣሚ ወጥታ ወደ ውጭ ስትሄድ ደግሞ አይኗ ጉድ አገኘ። ያንነው ምንድ ነው? ብሌንና ራሄል አንድ ላይ ሆነው ብሌንና ራሄል አንድ ላይ ሆነው እየተወያዩና እየተነጋገሩ ስትደርስባቸው ጽናት አይኗ ማመን አቃታ፣ ደነገጠች። እነሱም ዘወር ብለው ደነገጡ። ብሌን አፏን ያዘች። ራሄል ጉንጯን ያዘች። ለካ እንደዚህ የተቀየመችው እኛን አሳልፋ ለእነሱ እየሰጠችን ነው ማለት ነው በሚል ጽናትም ልቧ ተሰበረ። በጓደኛ መካከል ገብታ እንግዲህ ራሄል ሁለታቸውን አጣላቻቸው ማለት ነው። ቀጣይ ምን የሆነ በዚህ ይሰናበታቸዋል።